የእኔ ውድ ሚስት ዛሬ ደግሞ በቃ ምን አይነት ራት ልታበኝ እንደሆነ እኔ እንጃ። ምንድን ነው ውድዬ የምትሰሪው? ነው ከመቼ ጀምሮ ነው በሚበላ ነገር ደግሞ ቅባት የሚሰራው? እንግዲህ በቃ አሁን አንቺ ለፍተሽ አታመጪው በቃ አይደል? ጭራሽ በሚበላ አሁን ምንድን ነው ይሄ? ምን ምንድን ነው የተጠቀም ይሄ? ለሚበጣጠር ጸጉር ትሪት ለማድረግ ነው። ይሄ እየደረቀ የስጋ መድረሻ ነው። እሺ ጋር ወይራ ዘይት አለ። ወይራ ዘይት ነው። ተልባ እ ተልባ ነበር አንቺ ይሄ

ምናምን ካስተር ኦይል ምናምን ቅቅል አድርገ ለጸጉር ጨራሽ የሚሰራው በወይራ ዘይት ነው። አዎ እ አሁን ይሄ አሁን አዲስ ዘይት ከፍተሽ ነው። እስከዚህ እስከዚህ ደስ ይጨምርሽ አይደል? ወይኔ ገንዘቤ፣ ወይኔ ገንዘቤ፣ ወይኔ ገንዘቤ። እሺ አሁን ይሄ በቃ ቢያንስ ከዚህ ትንሽ አውጪልኝ እና ልቅማ ሰው በእንጀራ እና ታዲያ አሁን አይደል? እያያ ነው ይሄ ፀጉር ልጅ ሲደረግ እንዴት ነው? ኧረ ተይ በእናትሽ፣ የጠላት ገንዘብ አታድርጊው በእናትሽ ላቤት ግመል ገላም ጦኝ እኮ ነው የማመጣው። የምር እኮ ነው የምር፣ ኢትዮጵያ ላይ ዘንባባ ከሚገጩት በላይ ነው እዚህ ሀገር ወጪ እኔ እያወጣ ያለሁት እኮ ባክሽ። እንዴ ምንድን ነው? ጸጉር ያድግልሃል ጭራሽ ረብናት ሽ ረበሎ አ ጸጉር ያድግልሃል። ባያድግ ጥንቅር ብሎ እኔ ገቢ ይደግልኝ እኔ ጸጉር ወጪ ቀንሶልኝ። ባያድግ ምን አገባኝ? አግብቻለሁ። እንደውም ዘመኑ የመላጣ ነው። መላጣ ያምርብሃል ብለውኛል። ይምር ለመላጣ የሚሰጠው ክብር እንዴት እንደሆነ፣ ሰላም ገባ ሴቶች ቆንጆ በላ ምንም የለውም። በቃ አሁን ልንታጠብ ስንል ለአንድ ለ20 ለ30 ደቂቃችን ቅባት በደንብ ተቀርተን ከዛ እንደው